ሰላም ውድ የጎዶሊያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን፣ በጎዶሊያስ ዩቲብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮችን ወደ እናንተ ይዘን የመጣናቸው የውሃ ማጣሪያዎችን ሲሆን ዋጋቸውንና አገልግሎታቸውን አብረን የምንመለከት ይሆናል። በዛሬው ቪዲዮችን እንግዲህ የውሃ ማጣሪያዎችን ወደ እናንተ የምናደርሰው ብለናል። ይህ ከጎን የምትመለከቱት የውሃ ማጣሪያ ብላክ ስታር በመባል ይታወቃል። ብላክ ስታር የውሃ ማጣሪያ እንግዲህ ሀያ ሊትር ጃር አብሮ ያለው ሲሆን የማጣራት ስቴጃቸውም እነዚህ እንግዲህ የሶስት የማጣራት ስቴጅን አልፎ የሚያጣራ የውሃ ማጣሪያ አይነት ነው። እንደገናም ደግሞ ሌላው ለየት የሚያደርጋቸው እነዚህ ምንድ ነው ላያቸው ላይ ቻይልድ ሎክ ሲስተም የሆነ እንትን የተገጠመላቸው ናቸው። መቆጣጠሪያ ለምን ቤት ውስጥ ልጆች ቢኖሩ ሙቅ ውሃው እጃቸውን እንዳያቃጥላቸው ወይም እንዳይልጣቸው ቻይልድሎክ ያለው ማጣሪያ ነው። ሶስት አይነት ማሞቅ፣ የማቀዝቀዝ እና እንደገናም ደግሞ ኖርማል ውሃ በዚህ ጋር እንዲሰጡን ተደርገው የተሰሩ ናቸው። እንደገናም ደግሞ ከኋላ የራሳቸው የሆነ የሙቅ ውሃ መቆጣጠሪያ ለብቻ፣ የቀዝቃዛ ውሃ መቆጣጠሪያ ወይም ደግሞ ስዊች የተገጠመለት የውሃ ማጣሪያ ነው። ይህ የብላክ ስታር እንግዲህ የውሃ ማጣሪያ በሙቅ ውሃው በዘጠና በ90 ዲግሪ ሴንቲግሬድ እስከ አምስት ሊትር ፐር ሀወር ድረስ ይሰጠናል ማለት ነው። ወይም ደግሞ በአንድ ሰዓት ጊዜ ውስጥ እስከ አምስት ሊትር ትኩስ ውሃን እንዲሰጠን ተደርጎ የተሰራ የውሃ ማጣሪያ ነው ማለት ነው። እንዲሁም ቀዝቃዛውን በምንመለከትበት ሰዓት ደግሞ በ10 ዲግሪ ሴንቲግሬድ እስከ ሁለት ሊትር ፐር ሃውር እንዲሰጠን ተደርጎ የተዘጋጀ የውሃ ማጣሪያ ነው። ሌላው ደግሞ ለየት የሚያደርጋቸው ምንድን ነው፣ እንግዲህ ከስር ፍሪጅ ያላቸው የውሃ ማጣሪያዎች ናቸው። እነዚህ የብላክስታር የውሃ ማጣሪያዎች አነስተኛ የሆነ ሳይዝ ያላት ፍሪጅ ተገጥሞለታል ማለት ነው። የተለያዩ አነሳነስ ያሉ ነገሮችን ለማቀዝቀዝ እንጠቀምበታለን ማለት ነው። ሌላው ደግሞ የዚህ የውሃ ማጣሪያ ላይ የምናገኘው ምንድን ነው? ጃር መሰኪያ አብሮት የሚመጣ ነው ማለት ነው። ደንበኛ ይሄንን መጠቀም ባይፈልግ ይሄንን ያነሳና እቺን እዚህ ላይ ሰክቶ ጃሩን አምጥቶ እዚህ ላይ ሰክቶ ሙቋ ከፈለገ ሙቋ፣ ቀዝቃዛ ከፈለጉ ቀዝቃዛ ውሃ እንዲጠቀሙ ተደርጎ የተሰራ የውሃ ማጣሪያ አይነት ነው እንግዲህ የብላክስታር የውሃ ማጣሪያ ዋስትናቸውንን በምንመለከትበት ጊዜ እስከ ሁለት ዓመት ድረስ ዋስትና የሚሰጥበት የውሃ ማጣሪያ አይነት ነው። ይህም እንግዲህ የእቃውን አሪፍነት ያሳያል። ለምን ረዥም ዓመት ዋስትና ያላቸው እቃዎች ካምፓኒው ሞር ኮንፊደንስ ስለሚኖረው ነው፣ ረዥም ዓመት ዋስትናን የሚሰጠን ምንድን ነው። እንግዲህ የደንበኛው ማድረግ ያለበት የተለያዩ ጥንቃቄዎች አሉ። ለምሳሌ እንኳን በምንጠቀምበት ሰዓት አስፈላጊ በሆነ ሰዓት ብቻ ሆን ማድረግ አለብን። እንደገና ሌላው ደግሞ ውሃ ውስጡ ሳይኖር ኦን ባይደረግ ይመከራል ማለት ነው። ውሃው ለምን ቦይለር ስለሆነ ሊቃጠልብን ይችላል፣ ባዶ በሚሆንበት ሰዓት ማለት ነው። እንደገናም ደግሞ እንግዲህ እነዚህ የውሃ ማጣሪያዎች ላይ የምናገኘው እዚህ ጋር የምትመለከቱት ፊልተሩ ነው። ይሄ ዋናው የማጣራት ፓርት የሚከናወነው እዚህ ጋር ነው። እንደምታዩት እንግዲህ እነዚህ እስከ ስድስት ስቴጅ አልፎ ነው ውሃው እንግዲህ ተጣርቶ የሚወርደው ማለት ነው። ስለዚህ ይህ የሚያገለግለን በአማካኝ እስከ አንድ አመት ድረስ ነው። ለምን ማጣሪያ እስከሆነ ድረስ እያጣራ እያጣራ እየደከመ ነው የሚሄደው አቅሙ። ስለዚህ ደንበኛችን ከአንድ አመት በኋላ እንዲቀይሩት ይመከራል ማለት ነው። ሌላው ደግሞ ከላይ የምንመለከታት እችኛዋ ነጭ አፓርት እሷ ውስጥም ደግሞ የራሷ የሆነ ፊልተር አለ። እሱም እንግዲህ በአንድ አመት ጊዜ ውስጥ መቀየር አለበት ማለት ነው። የብላክስታር የውሃ ማጣሪያ እንግዲህ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 23500 የኢትዮጵያ ብር እየተሸጠ ይገኛል። በቀጣይነት ደግሞ የምንመለከተው ስማርት በመባል የሚታወቅ የውሃ ማጣሪያ አይነት ነው። ስማርት የውሃ ማጣሪያዎች እንግዲህ ገበያ ላይ አሪፍ ስም ካላቸው የውሃ ማጣሪያ አይነቶች ውስጥ የሚመደቡ ናቸው። ይህ ከጎን የምትመለከቱት የስማርት የውሃ ማጣሪያ በ20 ሊትር የጃር አማራጭ የቀረበ ሲሆን ሳይዙም እንደምታየት እንግዲህ አሪፍ ግሬስ ያለው የውሃ ማጣሪያ ነው። እንደገናም ደግሞ ከስር በምንመለከትበት ሰዓት አዋራ እንዳያገኘው አውትሌቱን ወይም ደግሞ ውሃ የሚያወርድልንን ፓርት አዋራ እንዳያገኘው በር ያለው የውሃ ማጣሪያ ነው ማለት ነው። እንደገናም ልጆች ቢኖሩት ቢኖሩ እንደነካኩት ተደርጎ የተሰራ ቴምፐርድ ግላስ የሆነ ሽፋን ያለው የውሃ ማጣሪያ ነው። እዚህ ጋር እንደምትመለከቱት እንግዲህ ሆትወተር እና ኮልዶተር አውትሌት የተገጠመለት ነው። እንደገናም ደግሞ ሶኬቱን ሳንሰካን መጠቀም ብንፈልግ ጀስት የተጣራውን ውሃ ብቻ እንዲያወርድ ተደርጎ የተዘጋጀ የውሃ ማጣሪያ ነው። ከስር እንደምትመለከቱት ደግሞ አነስ ያለ የማቀዝቀዣ ቤት ያለው ነው ወይም ደግሞ እንደ ፍሪጅ ማለት ነው የተለያዩ ነገሮችን ለማቀዝቀዝ ውሃ፣ ጁሶች የመሳሰሉትን ነገሮች እንዲያቀዘቅዝልን ተደርጎ የተዘጋጀ ነው ይህ የውሃ ማጣሪያ እንግዲህ። ሌላው ደግሞ ምንድነው? እላዩ ላይ የምናገኘው ነገር ጃሩን መጠቀም ብንፈልግ ጃሩን መጠቀም ብንፈልግ ወይም ደግሞ ይህንን ደንበኛ መጠቀም ባይፈልግ ይህንን አንስቶ ጃሩን እዚህ ላይ ሰክቶ እንዲጠቀም የጃር መሰኪያ አብሮት የሚመጣ የውሃ ማጣሪያ ነው ማለት ነው። ይህ የስማርት የውሃ ማጣሪያ ሌላው ለየት የሚያደርገው ነገር ምንድነው? የሚያጣሩት ሶስት ስቴጆችን አልፈው ሲሆን ሶስት ስቴጆችን አልፎ የሚያጣሩ የውሃ ማጣሪያ አይነቶች ናቸው ማለት ነው። ከውስጣቸውም ደግሞ ታንከር አላቸው፣ ብዙ ሊትሮችን የመያዝ አቅም አለው ማለት ነው። በአንድ ጊዜ ወይም ደግሞ በአንድ ሰዓት ውስጥ ይህ የውሃ ማጣሪያ እንግዲህ እስከ አምስት ሊትር ድረስ ይቆሃና በአንድ ሰዓት ውስጥ ደግሞ እስከ ሁለት ሊትር ድረስ የሚደርስ ቀዝቃዛ ውሃ እንዲሰጠን ተደርጎ የተዘጋጀ የውሃ ማጣሪያ አይነት ነው ስማርት። እንግዲህ ሌላው እስከ ሁለት ዓመት ድረስ ካምፓኒው ዋስና የሚሰጥበት የእቃ አይነት ነው። የስማርት የውሃ ማጣሪያዎች ደግሞ ሌላው ምንድን ነው የከለር አማራጭ አብሮ የሚመጣው አይነት የውሃ ማጣሪያ ነው ማለት ነው። አሁን ለምሳሌ እዚህ ጋር ከጎን የምትመለከቱት እንግዲህ ወደ ጎልድነት የሚያደላ ከለር ያለው ሲሆን እንደገና ደግሞ በሌላ በከለር አማራጭ ደግሞ ወደ ብላክ የሚያደላ ወይም ደግሞ ደብዘዝ ያለ ጥቁረት ያለው የከለር አማራጭ ያላቸው ናቸው ማለት ነው። በሁለት አይነት የከለር አማራጭ ደንበኛው እኛ ጋር ማግኘት ይችላል ማለት ነው። ይህ የውሃ ማጣሪያ ዋጋው እስከ 25000 ብር ድረስ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጠ ይገኛል። በቀጣይነት ደግሞ የምናገኘው አፍትሮን በመባል የሚታወቀውን የውሃ ዲስፔንሰር ወይም ደግሞ የውሃ ማጣሪያ አይነት ነው ይህ የውሃ ማጣሪያ እንግዲህ እንደምትመለከቱት ሶስት አይነት አውትሌቶች አሉት። የምቁሃና የቀዝቃዛ እንደገና ደግሞ ኖርማል የተጣራውን ውሃ ብቻ እንዲያወርድ ተደርጎ የተሰራ ሲሆን እንደገናም ቻይልድሎክ ሲስተሞች ናቸው። ቻይልድሎክ ሲስተም መሆኑ ለእኛም የሚሰጠን ጥቅም ምንድን ነው? ልጆች ቤት ውስጥ ቢኖሩን እጃቸውን እንዳያቃጥላቸው ተደርጎ የተሰራ ወይም ደግሞ አዋቂ ብቻ እንዲከፍተው ተደርጎ የተሰራ የውሃ አውትሌት ያለው ነው ማለት ነው። እንደገና ይህ እንግዲህ የምትመለከቱት ከስር አነስ ያለ ማቀዝቀዣ ቤት ያላቸው የውሃ ማጣሪያ አይነቶች ናቸው። እንደገናም በተጨማሪ ደግሞ የአፍትሮን የውሃ ማጣሪያ እንግዲህ ሌላው ምንድነው፣ ላይ ላይ የምናገኘው ነገር ደንበኛው ለምሳሌ ይህንን የራሱን ጃር መጠቀም ባይፈልግ፣ ወይም ደግሞ ትልቁን ጃር ከሱቅ ላይ የሚሸጠውን የውሃ ሀይላንድ ገዝቶ መጠቀም ቢፈልግ የጃር መሰኪያ አብሮት የሚመጣ የውሃ ማጣሪያ አይነት ነው። እንደገናም ደግሞ በተጨማሪ ሌላው ምንድነው እነዚህ ውስጣቸው ላይ ታንከር ያላቸው የውሃ ማጣሪያ አይነቶች ናቸው። ስቴንለስ ስቲል የሆነ ታንከር ያለው የውሃ ማጣሪያ ነው። ስቴንለስ ስቲል መሆኑም እንግዲህ ውስጡ ውሃ ብዙ ሰዓት እንኳን ቢቆይ እንዳይዘግ ምን እንዳይል ይረዳናል ማለት ነው። የአፍትሮን የውሃ ማጣሪያ እንግዲህ እስከ አምስት ሊትር ድረስ በአንድ ሰዓት ውስጥ የፈላ ውሃ፣ እንደገናም ደግሞ እስከ ሁለት ሊትር ድረስ በአንድ ሰዓት ውስጥ ቀዝቃዛ ውሃን እንዲሰጡን ተደርገው የተዘጋጁ ናቸው። እንደገና በተጨማሪ ደግሞ ጀርባቸው ላይ በምንሄድበት ሰዓት ላይ የራሳቸው የሆነ ፓወር ኮንትሮለር ለምቁሃውም እንደገና ለቀዝቃዛውም ውሃ የራሳቸው የሆነ ሱች የተገጠመለት ነው ማለት ነው። ሌላው ደግሞ ከካምፓኒው እስከ ሁለት ዓመት ድረስ ዋራንቲ ይሰጥበታል ማለት ነው። የሁለት ዓመት ዋራንቲ ያላቸው የረዥም ጊዜ ዋስትና ስላላቸው ጥራታቸውን በዛ ልክ አሪፍ ነው የሚሆነው። የአፍትሮን የውሃ ማጣሪያ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ከ26 ሺህ ብር እየተሸጠ ይገኛል። ውድ የጎዶልያስ ዩቱብ ቻናል ተመልካዮቻችን የዛሬው ቪዲዮችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱም አድራሻችን ቁጥር አንድ ፊጋ መብራቱን ሳይሻገር ውስጥ ማድል ህንፃ፣ ቁጥር ሁለት ሲቪል ሰርቪስ ፋንት ሱፐር ማርኬት አጠገብ፣ እንዲሁም ቁጥር 3 ከታ መድሃኒዓለም ላይም ያገኙናል። እንዲሁም በስልክ ቁጥር አማራጭ 0116597020፣ 0116597030 እንዲሁም በ0960318181 የሚደውሉ ያገኙናል። ቪዲዮ ከተመቾት ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብ የሚፈልጉትን ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃ ኮመንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን